ቡድና ዘንድሮ እንደቀጥል ነው። አድማ ተመልካቾቻችን ሩታ እንግዲህ ሆዷ ላይ ያረገዘችው እርጉዛ አይደለችም እየተባለ ነው። ሩታዬ እንግዲህ በጣም ብዙ ሰው እርጉዛ አይደለችም ለሚለው ልክ እንደ ቻይኖቹ አድርጋ ቅንብብር መሆን አለበት ስል ከዚሁ አሳስባለሁኝ። በጣም ልብ ሰባሪውና የኦዲንሶቹ አረ እንደው ፈጣሪ ሆይ ይቅር በለን እያሉ ነው ብዙ ልጆች። እህቴ ሩታዬ በጣም እንወድሻለን፣ በጣም እናከብርሻለን። አንቺ ጓደኝ ችግረኞችሽ፣ ወረዱና አንቺም እንደዚህ አይነት ቪዲዮ ይዘሽልን ባት መጪ እንደኔ መልካም ነው። አንድ ሴት መቼም ህፍረተ ገላም ይባላል። ጡቷን ሆዷን አሳይቶ መንጣት እኔሄ ተገቢ አይደለም ብዬ ነው የማስበው። ቅንብብርም ቢሆንም በፍጹም አደባባይ ላይ ነው እና ጭራሽ አረ ወይኔ ሩትዬ እኔ በጣም ነው የገረመኝ። በጣም ነው የደነገኩትኝ። እና ቤተሰብ እናንተስ ምን አላችሁ? ኮሜንታችሁ እንዳለ ገብቼ ሳነበው ዜዶይ ድረሺ ዜዶይ እኔ ምን ላደርግ ምን ላደርግ ነብሰ ጡር ናት፣ አሁ ነብሰ ጡር ናት። ሩታ ግን ይሄን ያደረገችው ነብሰ ጡር አይደለችም። ሆዷ አንዴ ነፋል፣ አንዴ ጎላ ለምትሉት ነው ሩታ ይሄንን ይዛላችሁ የመጣችሁ ማለት ነው። ሚስጥሩ ይሄና ይሄ ብቻ ነው፣ ሌላ ምንም። ሩታዬ ደግሞ መውለጃ ሰዓት ደርሷል። ፈጣሪ በሰላም ወልደሽ የምትገላገይ ያደርግሽ። እኔ እናት እባክሽን ከሰው አይን ብትጠበቂ እንደኔ መልካም ነው። ተንጫጩና አብርሽ ከሰራው የበለጠ ሩታ ሰራሽ። ምንድነው እንደዚህ የሚያንጫጫችሁ? በጣም ተንጫጫችሁ እኮ ጉድ እኮ ነው። ወይ ሩታ እርጉዝ አደለችም? ጭራሽ ናት ና